አትሌቲክ ቢልባኦ ከማንችስተር ዩናይትድ በሳንማሜስ የሚደረግ ተጠባቂ የአውሮፓ ሊግ መርሃ ግብር ነው። ማንችስተር ዩናይትድ መጥፎ የሚባል የውድድር ዘመኑን ለማትረፍ የሚያደርገው ጥረት ነው። ምንም እንኳን አሰልጣኙ ዋንጫውን ብናነሳ እንኳን የሲዝኑን መጥፎነት አይቀይረውም ቢሉ 2012 ላይ ወደ አላል መልሳችሁና የአሰልጣኝ ሰር አሌክስ ፈርጉሰኑ ማንቸስተር ዩናይትድ በዩሮፒያ ሻምፒዮንስ ሊግ ከምድቡ ማለፍ አለመቻሉን ተከትሎ ሶስተኛ በመውጣቱ ወደ ዩሮፒያ ሊግ ይወርዳል። በ16 ጥሎ ማለፍ የሚገጥመው በሰዓቱ የማርሴሎ ቤልሳ ቡድን የነበረውን አትሌቲክ ቢልባው ነበር። የመጀመሪያው ጨዋታ በኦልትራፎርድ ተደርጎ 3-2 በሆነ ውጤት አትሌቲክ ቢልባው አሸነፈ። በሁለተኛው ጨዋታ ሳንማሜስ ላይ በድጋሚ አትሌቲክ ቢልባው ሁለት ለአንድ በሆነ ውጤት አሸንፎ ወደ ቀጣዩ ዙር አለፈ። ኋላ ላይ በፍጻሜው እንደ ራዳሜል ፋልካው ያሉ ተጫዋቾችን ይዞ በነበረው የዲያጎ ሲሞኒው አትሌቲኮ ማድሪድ ሶስት ለባዶ ተሸንፈው ነው ዋንጫውን ያጡት። ከዚያ ጊዜ በኋላ እንግዲህ በወዳጅነት ጨዋታ በቅርቡ ተገናኝተው አንድ ለአንድ መለያየታቸው የሚዘነጋለም። በአውሮፓ ሊጉ ግን ዳግም ይገናኛሉ። ሳን ማሜስ ለማንችስተር ዩናይትድ መልካም ቦታ አይደለችም። 1956 57 የውድድር ዘመን ላይም እዚሁ ሜዳ ላይ ማንችስተር ዩናይትድ 5 ለ3 በሆነ ውጤት ተሸንፏል። ታዲያ ከዚህ ጨዋታ ጋር በተያያዘ የሚነሱ ነጥቦችን ከማንሳታችን በፊት ያኔ 2012/13 ላይ ቡድኑ በማንችስተር ዩናይትድና የበላይነት በወሰደበት ጊዜ የተጫወቱትን ተጫዋቾች እስቲ እናውሳውሳችሁ። የማንችስተር ዩናይትድ የቀድሞ ተጫዋች የነበረው አንደር ሄሬራ የዛ ጊዜ የአትሌቲክ ቢልቦ ወሳኝ ተጫዋች ነበር። በአጥቂ መስመር ላይ እንደ ዮሬንቴ ያሉ ከዛ ባለፈ አርቲዛ፣ ዱሪዙ፣ ቤልዳ ያሉ ተጫዋቾች ነበሩ። ኦስካር ዲማርኮስ፣ ኢካር ሙኒይን፣ አሁን ደግሞ በቦርንመዝ አሰልጣኝነታቸውን ጊዜ እያሳለፉ የሚገኙት አንዶኒ ኢራዮላ የመሳሰሉ ተጫዋቾች በዛ ቡድን ነበሩ። ኋላ ላይ ወደ ባየር ሙኒክ ሄዶ አስደናቂ ጊዜን ማሳለፍ የቻለው ሃቪ ማርቲኔዝ ጭምር የዛ ቡድን ስብስብ አባል ነበሩ። ማርሴሎ ቤልሳ በዛ መንገድ አሸንፈዋል። አሁንስ ኤርኔስቶ ቫልቬርዴ ይሄንን ታሪክ ይደግሙታል ወይ የሚለው የሚጠበቅ ነው ነው። የኦፕታ ሱፐር ኮምፒውተር ይሄንን ጨዋታ ለማሸነፍ የ48.4 በመቶ እድል በመያዝ አትሌቲክ ቢልባኦ የተሻለ እድል አለው ተብሏል። በዚህ አመት ባደረጓቸው የአውሮፓ ሊግ ጨዋታዎች በሜዳቸው ምንም አይነት ሽንፈት አላስተናገዱም። ስድስት ጨዋታዎችን ማሸነፍ ሲችሉ በድምሩ 14 ጎሎችን አስ የሚቆጥረው ሁለት ጎሎች ብቻ ነው የተቆጠረባቸው። ዛሬ የሚያሸንፉ ከሆነና ሰባተኛ ጨዋታቸውን በድል የሚያጠናቅቁ ከሆነ 2016-17 የውድድር ዘመን ላይ አያክስ አምስተርዳም በአሰልጣኝ ፒተር ቦዙ የተመሩ ሰባት ተከታታይ ጨዋታዎችን በሜዳቸው ካሸነፉ በኋላ የመጀመሪያው ይሆናሉ። ታዲያ ያኔ 2016-17 ላይ አያክስ አምስተርዳም ሰባት የሜዳ ላይ ጨዋታውን በተሸነፈበት ባሸነፈበት ዓመት ላይ ማለት ነው ማንቸስተር ዩናይትድን በፍጻሜው ገጥሞ በማንቸስተር ዩናይትድ ዋንጫውን መነጠቁ የሚዘነጋ አይደለም። ታሪክ ራሱን ሊደግም ይችል ይሆን? አብረን የምንጠብቀው ጉዳይ ነው የሚሆነው። ለማንቸስተር ዩናይትድ ይህንን ጨዋታ አስጊ ሊያደርግ የሚችልባቸው ነጥቦች አሉ። እነዚህ ነጥቦች ምንድን ናቸው የሚለውን ነገር እንመልከት። በስፔን ላሊጋ ዘንድሮ ከመሀል ሜዳ ላይ በሚደረጉ የመሃል ሜዳ ፍትጊያዎችና ፍልሚያዎች የመሃል ሜዳ ባትሎችን በማሸነፍ ከአትሌቲክ ቢልባኦ የተሻለ ክለብ የለም። ሀያ ሁለት ነጥብ አምስት የሚደርሱ ኳሶችን በአማካይ በመሀል ሜዳው ወይም ደግሞ ወደ ፋይናል ሰርድ ተጠግቶ የሚነጥቀው ቡድን ነው። ስለዚህ በመሀል ሜዳ ፈተጊያዎች የተሻለው ቡድን ነው። በተለይ ማንችስተር ዩናይትድ ጌሙን ለመቆጣጠር እንደሚቸገር ቡድን ስናስተውለው፣ ከዛ ባለፈ ደግሞ ኳሱን ተቆጣጥሮ ለመጫወት የሚቸገር ቡድን ነው። ኳስን በተደጋጋሚ ለማንሸራሸር በሚሞክርበት ጊዜ ስህተቶችን የሚሰራው ቡድን እንደመሆኑ መጠን ይሄንን ችግሩን መቅረፍ አለበት ተብሎ ይታመናል። ከዛ ባለፈ የርስ በርስ ግንኙነቶችን፣ ዱዌሎችን በማሸነፍ ረገድ በአማካይ በስፔን ላሊጋ ካሉ ክለቦች የሚበለጠው በራዮ ቫይካኖ ነው። ከዛ ባለፈ ሌላ ክለብ ቢልባውን የሚበልጠው የለም። በ46 በመቶ የሚደርሱ ዱዌሎችን የሚያሸንፈው ቡድን ነው። ይሄን አይነት ፍትጊያ ለማሸነፍ በሊጉ ሲቸግረው ተመልክተነዋል። ማንቸስተር ዩናይትድ በተለይ በዚህ ሳምንት ዋና ቡድኑን ይዞ የገብቶ ቦርነመዝን የገጠመበት ዋነኛ ምክንያት የአንዶኒ ኢራዮላው ቦርነመዝና ሌላኛው የባስክ ክለብ አትሌቲክ ቢልቦ ባጭወት አውት ኦፍ ፖዚሽንም ኢምፖሰሽንም ተመሳሳይ አይነት አቀራረብ ስላላቸው ነው የሚል እምነት እንዳለ የዴሊ ሜሉ ክሪስ ዊለር ከሰሞኑ በጻፈው ጽሑፍ ስመለከት ነበር። ስለዚህ ማንችስተር ዩናይትድ በባስክ ሊገጥመው የሚችለውን ፈተና አስቀድሞ በቦርንመዝ ጨዋታ ላይ ኤምብሬስ ማድረግ እንደፈለገ የጠቆመበት አጋጣሚ ነው ተብሎ ይገምታል። ሌላኛው የማንችስተር ዩናይትድ ዊንግ ባኮች ከሁለቱ የዊሊያምስ ብራዘሮች ጋር ወይም ወንድማማቾች ጋር በሚያደርገው ፍልሚያ ላይ እንዴት ያለ የበላይነት ይዞ ሊወጣ ይችላል የሚለው የሚጠበቅ ነው። ከቪኒሺየስ ጁኒየር እና ላሚን ያማል በመከተል በላሊጋው ሦስተኛው ምርጦ ድሪብለር ተጫዋች ኒኮ ዊሊያምስ እንደሆነ ይታወቃል። ኒኮ ዊሊያምስ ዛሬ ከጉዳቱ አገግሞ በዚህ ጨዋታ ላይ እንደሚገኝ ይጠበቃል። ከዛ ባለፈ ረዣዥም ኳሶችን በመቀበል በተለያየ በተለያየ አጋጣሚ ከተከላካይ ክፍልም ሆነ ከአማካይ ክፍሎች የሚላኩለትን ረዣዥም ኳሶች በአግባቡ በመቆጣጠር በላሊጋው አንደኛ ደረጃ ላይ የሚገኘው ታላቅ ወንድሙ ኢናኪ ዊሊያምስ ነው። 122 ረዣዥም ኳሶችን በስኬታማነት መቀበል ችሏል። ይሄ ለማንችስተር ዩናይትድ ሁለቱ ዊንግ ባኮች ስራቸውን ያበዛባቸዋል። አንደኛው በድሪብለርነቱ አንደኛው ደግሞ በጉልበታምነቱና የአየር ላይ ኳሶች ላይ በሚወስዳቸው ብልጫዎች እንደሚሆን ይገመታል። ማንችስተር ዩናይትድ ዛሬ የበለጠ ጠንካራ እንቅስቃሴ በዚህ በዊንግ ባክ ቦታ እንደሚያስፈልገው ይጠበቃል። ምናልባትም በዛሬው ጨዋታ ላይ ዲያጎ ዳሎ ግልጋሎት እንደማይሰጥ ይጠበቃል። ስለዚህ ፓትሪክ ዶርጉና ማዝራዊ የመስመር ተከላካይ ክፍሉን የሚይዙ ይሆናል። ማቲያስ ዴ ሊት ለጨዋታ ብቁ ላይሆን እንደሚችል ስለሚጠበቅ ሌኒ ዮሮ፣ ሃሪ ማጓየርና ሉክ ሻው የመሀል ተከላካይ ክፍሉን ለሶስት የሚጣመሩበት እንደሚሆን ይጠበቃል። ስለዚህ ለማንችስተር ዩናይትድን ሌላኛው ፈታኙ ስፍራ ያ ቦታ ሊሆን እንደሚችል ይጠበቃል። ሌላኛው ማንሳት ያለብን በዛሬው ጨዋታ ተጠባቂ ተብሎ የተገመተ የሚገኘው ተጫዋች ማሩዋን ሳናዲ ይባላል ይህ ተጫዋች ብሬካልዶ ለሚባል ቡድን ይጫወት ነበር ከጥር ወር በፊት ይሄ ቡድን የአትሌቲክ ቢልባኦ ሶስተኛ ቡድን ነው ተብሎ የሚገመት ቡድን እንደሆነ ማንሳት እንችላለን ባለፈው ዓመት እና ዘንድሮ የአትሌቲኮ ቢልባኦ የማጥቃት ክፍልን እየመራ የሚገኘው ከታችኛው ቡድን ያደገው ጎርካ ጉሩዜታ እንደሆነ ይታውቃል ዘንድሮም 15 ጎሎችን አስቆጥሮ አራት ኳሶችን ደግሞ አምስት ኳሶችን ደግሞ አመቻችቶ አቀብሏል ማሩዋን ሳናዲ ደግሞ ዲፖርቲቮ አላቬስ ላይ ከዚህ ቀደም በውሰት የተመለከትነው ኋላ ላይ ደግሞ ብሬካልዶ በሚባል ቡድን ሲጫወት የነበረ በዘንድሮ የውድድር ዘመን በአጠቃላይ በሀያ ጨዋታዎች 11 ጎሎችን ማስቆጠር የቻለ ከጎርካ ጉሩዜታ በተለየ መልኩ ሳጥን ውስጥ በተደጋጋሚ በመገኘት በአማካይ ከሰባት በላይ ኳሶችን በሳጥን ውስጥ የሚነካው ተጫዋች ነው ተብሎ ይታመናል። እና ለአሰልጣኝ ኤርኔስቶ ቫልቬርዴ ሌላ የጨዋታ ባህሪ አዲስ ዳይሜንሽን መስጠት ስለቻለ ቶሎ ብለው ጥር ወር ላይ ብሬካልዶ ከሚባለው የእህት ክለባቸው እንዳመጡት ይታወቃል። ቃል ከመጣ በኋላ አንድ አሲስት ብቻ ነው ያረገው፣ ግን ደግሞ ከጎርካ ጉሩዜታ ጋር ለመጫወት የሚሆን ኮምፕሊመንት መደራረግ የሚያስችል አቅም አለው ተብሎ የሚታመነው ተጫዋች ነው። ለዛም ነው በዛሬው ጨዋታ ላይ እነዚህን ቁም ነገሮች ላይ ያተኮረ እንቅስቃሴ ከማንቸስተር ዩናይትድ በኩል የሚጠበቀው። ኤርኔስቶ ቫልቬርዴ ይህንን አስተያየት ሰጡ። ማንቸስተር ዩናይትድ በሊጉ ያለበት ደረጃ ማናችንም የምንጠብቀው አይደለም። ማንቸስተር ዩናይትድ በአውሮፓ ሻምፒየንስ ሊግ መጫወት የሚገባው በዓለማችን ላይ ካሉ ሀያላን ክለቦች መካከል አንዱ ነው። አሁን አማራጫቸው ብቸኛ አማራጫቸው ወደ አውሮፓ ሻምፒየንስ ሊግ ለመግባት የኤሮፓ ሊግ መንገድ ስለሆነ በዚህ ጨዋታ ላይ ምን ያህል ሊከብዱን እንደሚችሉ እናውቃለን የሚል አስተያየታቸውን ሰጥተዋል። ትልቅነቱን ጠቅሰው በአውሮፓ ሻምፒየንስ ሊግ መጫወት የሚገባው ቡድን መሆኑን ጠቅሰው በእንግሊዝ ፕሪምየር ሊግ ያለውን ደረጃ እንደማይገምቱትና ምን ጠብቀውም ከዛ ተቃራኒ የሆነ ፐርፎርማንስ ነው የሚል አስተያየታቸውን መስጠት ችለዋል። ከዚህ ቀደም የባርሴሎና አሰልጣኝ ሆነው መጥተው ማንችስተር ዩናይትድን ማሸነፍ የቻሉበት አጋጣሚ እንዳለ ማስታወስ ያለብን ይመስለኛል። ቢልባኦ በራሷ ሳንማሜስ ዘንድሮ ለየትኛውም ትልልቅ ቡድን ፈታኝ ሜዳ እየሆነ እንዳለ እየተመለከተ ነው የምንገኘው። በማንችስተር ዩናይትድ በኩል አሰልጣኝ ሩበን አሞሪም አንድ አስተያየት ሰጥተዋል። በመከላከሉ ረገድ እጅግ በጣም ጠንካራ፣ በማጥቃቱ ረገድ እንደ ኒኮ ዊሊያምስ ያለ አስደናቂ ተጫዋች ያለው ቡድን እንደሆነ እናውቃለን። ስለዚህ ለፈተናው ራሳችንን ማዘጋጀት አለብን፣ በማለት ከቢልባኦ የሚጠብቃቸውን ፈተና አስቀድመው አውቀውታል። ቦርንመዝን ስንገጥም የገጠምንበትን መንገድ እናውቀዋለን። ምንጠብቀው ተመሳሳይ አይነት ቡድን ነው፣ ምክንያቱም ቦርንመዝ ማለት ልክ ቢልባኦ ያለውን አቀራረብ የያዘ ቡድን ነው። እሱን ለማየት ሞክረናል። ቦርንመዝ ላይ ግብ ለማስቆጠር ተቸግረናል። ያንን ችግራችንን መቅረፍ አለብን፣ የሚል አስተያየታቸውን ሰጥተዋል። በማንችስተር ዩናይትድ በኩል አስደሳችሁ ዜና የአማድ ዲያሎና ማቲያስ ዴሊክት መመለስ ነው። ትላንት ወደ ቦታው ካመራው ስብስብ ውስጥም አካል መሆናቸው ተረጋግጧል። ጆሹዋ ዝርክዚ ከዛ ባለፈ ደግሞ ዲያጎ ዳሎ የዛሬው ጨዋታ አካል እንደማይሆኑ ይጠበቃል። ማንችስተር ዩናይትድ ሲዝኑ ለማትረፍ የቢልባውን ጨዋታ የማሸነፍ ግዴታ ይኖርበታል። ዛሬ በሳን ማሜስ ቀጣይ ሳምንት ደግሞ በኦልትራፎርድ ቶተናም ከቦዶ ግሊምት የሚያደርጉትም ጨዋታ ይጠበቃል። የቦዶ ከተማ ነዋሪዎች ቁጥር 43ሺ ሲሆን የቶተናም ስታዲየም ደግሞ ከ60ሺ ተመልካች በላይ ይይዛል። ስለዚህ በአንድ ስታዲየም ውስጥ እንዲኖሩ ቢደረጉ የሚሞላ የህዝብ ቁጥር ያላት ከስቴዲየሙ የመያዝ አቅምም ያነሰ የህዝብ ቁጥር ያላት ቦዶ ግሊምት ሳትጠበቅ የሮሙን ታላቅ ቡድን ላዚዮ ከውድድር ውጭ አድርጋ ዛሬ ቶተናምን ትገጥማለች። እግር ኳስ አንደኛው አስደሳቹ ጎዳና እንዲህ ያለውን ታሪክ ስለሚያሳየን ነው። አንደርዶጎች ሳይጠበቁ ብዙዎች የማያውቃቸው ቦታ ላይ ይገኙና ራሳቸውንም ከተማቸውንም የሚያስተዋወቁበትን ታሪክ ይፈጥራሉ። የኖርዌይ ሀያል ቡድኖች መካከል አንዱ እንደሆነ ይታወቃል። ግብ በማስቆጠር ታሪካቸው ይታወቃሉ። የትኛውን ቡድን ይምጣ፣ የትኛውን ቡድን ላይ ግብ አስቆጥረው መውጣታቸው የማይቀር እንደሆነ ይታወቃል። ቶተናምም ልክ እንደ ዩናይትድ ሁሉ ሲዝኑ ማትረፍ ይፈልጋል። ጄምስ ማዲሰን አሁንም ከአሰልጣኛችን አንጂ ፖስቴኮ ጉሉ ጎንነን ሲሉ አንጂ ፖስቴኮ ጉሉ ቶተናም የዩሮፓ ሊግ ዋንጫውን ለማንሳት አቅም አለው የሚል አስተያየታቸውን ሰጥተዋል። እነዚህ ሁለቱ ጨዋታዎች በዩሮፓ ሊጉ ሲጠበቁ በኮንፈረንስ ሊጉ ፊዮሬንቲና ከቤቲስ ጨዋታቸውን ያደርጋሉ። የቀድሞ የማንችስተር ዩናይትድ ተጫዋቾች አንቶኒና እንዲሁም ዳቪድ ደያ በተቃራኒ የሚፋለሙበት ጨዋታ ይሆናል። በሌላ ጨዋታ ወደ ስዊድን የሚያመራው ጁግራ ደንስ ደግሞ ቸልሲ ደግሞ ጁግራደንስን የሚገጥም ይሆናል። በዚህ ጨዋታ ላይ መገኘው ከውላይታ የሆነ አንድ ትውልድ ኢትዮጵያ የተጫዋችም እንደምንመለከት ይጠበቃል። በዚህ ጨዋታ ላይ እነዚህን ጨዋታዎች እንድትከታተሉ በመጋበዝ እንግዲህ እኔ ቆይታዬን አበቀውኝ። ግምታችሁን አስተያየታችሁን ልታስቀምጡልን ትችላላችሁ በቻናላችን። መልካም ቀን ይሁንላችሁ።